በስመ አብ ወወልድ ወመንፈስ ቅዱስ አሃዶ አምላክ አሜን። የተወደዳችሁ የሉል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት የቃል ኪዳን የበረከት ልጆች የጻድቃን የሰማዕታት ወዳጆች በወደደንና ባፈቀረን በሉል እግዚአብሔር ፍጹም ሰላም ሰላም እላችኋለሁ። እንደምን ዋላችሁ? እንደምን ለይ ሳደረሳችሁ። አሜን። እንደ ኃጢአታችንና እንደ በደላችን ብዛት ሳይሆን እንደ ምሕረትና እንደ ቸርነት ተመልክቶ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 የእናታችን የንስተ ንጹሐን የቅድስተ ቅዱሳን የቅድስት እናታችን የድንግል ማርያም መልጃ ተረዳይነቷ በረከቷ ሁሉ በሁላችን ላይ ይደርብን። እንግዲህ ወደ ዛሬ ትምህርታችን ስንገባ ታዲያ ጾመ ነቢያት ወይም ደግሞ የገና ጾም መቼ ይገባል ስለምን ይጾማል የሚለውን ከመመልከታችን አስቀድሞ ጾም ማለት በራሱ ምን ማለት ነው የሚለውን ልናውቅ ያስፈልጋልና ይህንን ከብዙ በጥቂቱ አጠር አድርገን እንመለከታለን። እንግዲህ ጾም ማለት ምን ማለት ነው ስንል ጾም ማለት ከእህልና ከውሃ እንዲሁም ደግሞ ከሥጋ ፈቃድ ጾሙ እስኪፈጸም ድረስ መተው ማለት ነው። ጾም ማለት በጾም ወቅት ስጋ ነክ ምግቦችንና ወተትን፣ ቅቤን የመሳሰሉትን የምግብና የመጠጥ አይነቶችን መለወጥ ብቻ ሳይሆን የምንወደውን የስጋ ፍላጎት ስለ እግዚአብሔር ብለን መተው ነው። ምግብና መጠጠን መለወጥ ብቻ ወይም ደግሞ መተው ብቻ አይደለም ወገኖቼ። ጾም ማለት የምንወደውን የስጋ ፍላጎት ሁሉ ስለ እግዚአብሔር ብለን መተው ነው። ራስን መግዛት በክርስቲያናዊ ሕይወት ውስጥ ትልቅ ዋጋ እንዳለው ሁሉ አንድ ሰው የስጋ ፍላጎቱን ወይም ደግሞ የዓለም ምኞቱን ትቶ እግዚአብሔርን እያሰበ የሚጾም ከሆነ በፈጣሪው ዘንድ ጾሙ ተቀባይነት አለው ማለት ነው። አለበለዚያ ግን ቤተ ክርስቲያን ጾሙ ስላለች ብቻ የሚጾም ከሆነ ጾሙ ልፋት ይሆንበታል፣ ከንቶ ይሆንበታል ማለት ነው። ስለዚህ ጾማችን፣ ጸሎታችን ተቀባይነት እንዲኖረው፣ ልፋታችን ፍሬን እንዲያፈራ የምንፈልግ ከሆነ ሰው ስለጾመ መጾም ሳይሆን ስለ እግዚአብሔር ብለን የዓለም ምኞታችንን የሥጋ ፍላጎታችንን ሁሉ ትተን እግዚአብሔርን እያስብን መጾም ይጠበቅብናል ማለት ነው። ምሕረትን ለማግኘት ይቅርታን ለማግኘት እግዚአብሔር አምላክ ምሕረትን እንዲሰጠን ኃጢአታችንን በደላችንን ይቅር እንዲለን ጾም ጸሎታችንን እንዲቀበለን እግዚአብሔርን እያስብን መሆን ይኖርበታል ማለት ነው። ጾም ለእግዚአብሔር ያለንን ታዛዥነት የምንገልጽበት መንገድ ነው። ስለዚህ ይህንን ታላቁን ጾመ ነቢያት ወይም ደግሞ የገና ጾም ስንጾም እውነተኛውን ጾም ልንጾም ያስፈልጋል። ከልባችን ሆነን እውነተኛውን ጾም፣ እውነተኛው ጾም የትኛው ነው ካልን መላ ሕዋሳቶቻችን ሲጾሙ ነው። እውነተኛው ጾም ለምሳሌ የትኛው ካልን ደግሞ ለምሳሌ አይናችን ሊጾም ያስፈልጋል። ከምን ካልን ክፉ ነገርን ከማየት። ጆሮአችን ሊጾም ያስፈልጋል። ከምን ካልን ክፉ ነገርን ከመስማት። አፋችን ሊጾም ያስፈልጋል። ከምን ካልን ሰውን ከመሳደብም ሆነ ክፉ ነገርን ከማውራት እጃችን ሊጾም ያስፈልጋል ከመስረቅም ሆነ ከመደብደብ። እግራችን ሊጾም ያስፈልጋል ከኃጢአት ቦታዎች ከመሄድ፣ ለምሳሌ ከጭፈራ ቤቶች፣ ከዳንኪራ ቤቶች ከመሄድ። አዎ ሊታቀብ ያስፈልጋል ማለት ነው። ስለዚህ መላ ሕዋሳቶቻችን እያጾምን አንዳንድ ሰዎች በሆዳችን እንጾማለን ግን ግብራችን የምናከናውነው ነገር ግን ክፉ ሥራ ይሆንና ጾም ጸሎታችን ድካም ወይም ደግሞ ከንቱ ብቻ ይሆንብናል። በሆዳችን እየጾምን በአፋችን ብንሳደብ እንደዚህም ደግሞ በእግራችን የተለያዩ ክፉ ቦታዎች ወይም ደግሞ የጭፈራ ቤቶች፣ ዳንኪራ ቤቶች የምንሄድ ከሆነ ጾም ጸሎታችን ከንቱ ነው የሚሆንብን። ስለዚህ መላሃ ሕዋሳቶቻችን ሊጾሙ ያስፈልጋል። ይህን ነው ቅዱስ ያሬድ የሚናገረው ማለት ነው ሁላችንም በተሰበረ ልብ ሆነን ይህንን ታላቁን ጾም ነቢያት ወይም ደግሞ የገና ጾም ልንጾም ያስፈልጋል ማለት ነው። በመሰረቱ ሊቃውንት አባቶቻችን በፍትህ መንፈሳዊ ላይ የጾምን ምንነት ሲተረጉሙልን እንዲህ ይላሉ። ጾም ማለት ለተወሰኑ ሰዓታት ከእህልና ከውሃ እንዲሁም ደግሞ ለተወሰኑ ዕለታት ወይም ሳምንታት ደግሞ ስጋን ደስ ከሚያሰኙ ከሚገነቡ ምግቦች መከልከል ነው ብለው ይተረጉሙልናል። ልብ በሎ ወገኖቼ፣ ጾም ማለት በመሰረቱ ፈቃደ ስጋን ለፈቃደ ነብስ ማስገዛት ነው። ይህ ማለት ለስጋችን የሚበጃትን ነገር ወይም ደግሞ ስጋችንን የሚገነቡ ነገሮችን መከልከል ነው፣ ለነብሳችን የሚበጃትን ነገር ደግሞ መስጠት ነው። ነብሳችን ምንድን ነው የምትፈልገው? መጾም፣ መጸለይ፣ መስገድ። አዎ ከእግዚአብሔር ጋር አንድ መሆን ሕግጋቱን መጠበቅ ነው የምትፈልገው ነብሳችን። ስጋችን ደግሞ ምንድን ነው የሚፈልገው? መደሰት፣ መብላት፣ መጠጣት፣ መዘሞት፣ መስከር፣ ስጋዊ ነገር ኃላፊ ነገር ነው የምትፈልገው። ስለዚህ ይቺን ስጋችንን በዚህ በጾም ወቅት ላይ ለስጋችን የሚጠቅማትን ነገር ከልክለን ለነፍሳችን የሚጠቅማትን ነገር ማድረግ ነው። የጾም ዋነኛ ዓላማው ፈቃደ ስጋን ለፈቃደ ነፍስ ማስገዛት ማለት ነው። ልብ በሉ ወገኖቼ፣ መዝሙረኛው ልብ አምላክ ቅዱስ ዳዊት በመዝሙሮ ላይ እንዲህ ይላል ስጋዬ ቅቤ ከማጣት የተነሳ ከሳ አጥንቶቼም ደከሙ ይላል። ልብ በሉ ወገኖቼ፣ ስጋዬ ምን ከማጣት የተነሳ ለ ቅቤ ከማጣት የተነሳ። ለምንድን ነው ይህንን ያደረገው ካልን አዎ ለስጋው የሚበጀውን ነገር ሁሉ ከልክሎ ለነብሱ የሚጠቅማትን ነገር ብቻ እያደረገ ስለነበረ። ስጋችን ከመደለብ ውጭ ምንም ጥቅም ስለሌለው አላፊ ጠፊ ስለሆነ በስባሽ ስለሆነ፣ ነብሳችን ግን አዎ ዛሬ የጽድቅ ስራ ብንሰራባት ብትጸድቅ ነገ መንግሥተ ሰማያት እንኖርስባታለን ስለዚህ አንዳንድ ሰዎች በዚህ በጾም ወቅት ላይ ይሄ ይበላል ይሄ አይበላም እያሉ የሚጨቃጭቁ ሰዎች አሉ። ለመብላት ሲሆን እንስማማለን፣ ምንም የሚያጨቃጭቀን ነገር ስለሌለ፣ ለመጾም ሲሆን ግን እንጨቃጭቃለን። ይህ ምንድን ነው የሚያሳየን ካልን አዎ የነፍስ ፍቃድን ከመስራት ይልቅ የስጋ ፍቃድን ማድረግን ስለምናስበልጥ ነው። ለነፍሳችን የሚበጃትን ነገር ከማድረግ ይልቅ ለስጋችን የሚገነቡ ነገሮችን ማድረግን ስለምናስቀድም ነው፣ ስለምናዘወትር ነው። ይህ ደግሞ ተገቢ አይደለም፣ ትክክል አይደለም። ወገዶቼ አሁን ያለንበት ዘመን እኮ እንኳን የአዋጅ አጽዋማት ታውጀውልን ቀርቶ የአዋጅ አጽዋማት ባይታወጁልን እንኳን ወደ እግዚአብሔር ዕለት ዕለት የምናለቅስበት የምንጾምበት፣ የምንጸልይበት ወቅት ነው ይህ ወቅት ማለት ነው። ምናልባት እኔና እናንተ ያለንበት ቦታ ጥቂት ሰላም ያለ ይሆን ይሆናል። በሰላም ወተን በሰላም መግባት እንችል ይሆናል። ነገር ግን ብዙ እህቶቻችንና ወንድሞቻችን በሰላም ወጥተው መግባት ያልቻሉ፣ ዛሬ በሰላም ውል ይሆን፣ ዛሬ በሰላም አድር የሆነ፣ ዛሬ ምን ይፈጠር ይሆን፣ ልጄን አጣ ይሆን፣ እናቴን አጣት ይሆን፣ ቤተሰቦቼን አጣቸው ይሆን እያሉ በሰቀቀን ውስጥ ያሉ ብዙ እህቶች፣ ወንድሞቻችን አሉ። ታዲያ ይህ ዘመን የሚያስለቀስ የሚያስነባ የሚያጾም ነው እንጂ ምን ሰላም ኖሮ ነው ወገኖቼ? ዛሬ እኔና እናንተ የታወጀውን የአዋጅ ጾም እንኳን ላለመጾም ምክንያት የምንደረድርበት። ይህ ሁሉ ደግሞ የመጣው ስለ ምንድን ነው የሚለውንም ልናውቅ ያስፈልጋል። ይህ ሁሉ የመጣው ኃጢአታችን በደላችን በዝቶ ነው። ማንም ማንም ላይ ጣቱን መቀሰር አይችልም። ወገኖቼ፣ የእኔ ኃጢአት ስለበዛ የእኔ በደል ስለበዛ ነው ዛሬ ምድራችን አገራችን ሰላም ያጣችው። እግዚአብሔር አምላክ ሰላሙን እንዲሰጠን ምሕረቱን እንዲሰጠን ወደ እግዚአብሔር ነው ማልቀስ፣ ማንባት፣ መጾም፣ መጸለይ ያለብን ወገኖቼ። ወደ ምድራዊ ነገሥታት ብንጮህ ብናለቅስ መፍትሄ ላናገኝ እንችል ይሆናል። እውነተኛውን ሰላም እውነተኛውን ፍቅር የሚሰጠን እግዚአብሔር አምላክ ብቻ ነው። ስለዚህ እውነተኛው መልስ የሚገኘው ከእግዚአብሔር ነውና ወደ እግዚአብሔር እናለቅስ፣ እናነባ ያስፈልጋል። ታዲያ ስለ ጾም ምንነት ከብዙ በጥቂቱ ጥር አድርገን ይህችን ከተመለከትን ዘንዳ ወደ ዛሬው ርዕሳችን ስንገባ ታዲያ ጾመ ነቢያት ወይም ደግሞ የገና ጾም መቼ ይገባል መቼ ይፈታል የሚለውን ስንመለከት ጾመ ነቢያት ወይም ደግሞ የገና ጾም በየትኛውም ዓመት ላይ ቢውል የሚጀምረው ኅዳር 15 ቀን ነው። ዘንድሮም ቀጣይ ዓመትም ያለፈው ዓመትም የትኛውም ዓመት ላይ የሚገባበት ቀን ተመሳሳይ ነው፣ ህዳር 15 ቀን የሚጀምረው። ስለዚህ በዚህ መሰረት የዘንድሮ አዎ ህዳር 15 ሰኞ ቀን ይጀምራል ማለት ነው። እንዲሁም ደግሞ ታኅሳስ 29 ቀን ይፈታል። ልብ በሉ ወገኖቼ የሚፈታበት ቀን በአራት ዓመት አንዴ 28 ይሆናል። ይህስ ደግሞ መቼ ነው ስንል በዘመነ ማቴዎስ፣ በዘመነ ማርቆስ፣ በዘመነ ሉቃስ በእነዚህ በሦስት ወንጌላውያን ዘመን ታኅሳስ 29 ቀን ነው የሚፈታው በአራት ዓመት አንዴ በዘመነ ዮሐንስ ደግሞ ታኅሳስ 28 ቀን ነው የሚፈታው ማለት ነው። ስለዚህ የዘንድሮ ዘመን ዘመነ ማርቆስ ስለሆነ 2018 የሚፈታው ታኅሳስ 29 ቀን ነው ማለት ነው። ህዳር 15 ይጀምራል፣ ታኅሳስ 29 ቀን ይፈታል ማለት ነው። በዚህም መሰረት ታዲያ አዎ የጾመ ነቢያት ወይም ደግሞ የገና ጾም ቅበላ እስከ ህዳር 14 ቀን ድረስ ብቻ ነው ማለት ነው። ይህንን በደንብ ልናውቅ ያስፈልጋል። ቅበላው እስከ ህዳር 14 ነው። እዚህ ጋር ግን ልናውቅ የሚያስፈልገው ነገር ብዙ ሰዎች የቅበላን ስርዓት የሚያከናውኑበት መንገድ ፍጹም ስህተት ነው። ለመሆኑ ቅበላ ምንድን ነው? የቅበላ ስርዓት እንዴት ነው የሚለው ልናውቅ ያስፈልጋል። ምክንያቱም እኛ ዛሬ የምናከናውነው የቅበላ ስርዓትና ቤተ ክርስቲያናችን የሰራችልን ስርዓት ፍጹም የተለያየ ስለሆነ ማለት ነው። እኛ ቅበላ ብለን አሁን የተያያዝ ነው ወይም ደግሞ እስካሁንም ስናከብር የነበረው ጾሙ ህዳር 15 ቀን የሚጀምር ከሆነ እኛ ደግሞ ህዳር 14 ቀን ላይ በጾሙ ውስጥ የማናከራቡናቸውን ነገሮችን ማድረግን የተያዝ ነው። ለምሳሌ በ14 ማታ ላይ ወይም ደግሞ በ14 ቀን ምግብን መበቀልን ያዝ ነው። በጾም ወቅት የማናደርገውን ነገር ማድረግን የተያዝ ነው። በዝሙት በጭፈራ በዳንኪራ ጾሙን መቀበልን ያዝ ነው። ታዲያ ይህ ፍጹም ስህተት አይደለም ወገኖቼ? እንዴት ጾምን በመብል በመጠጣት በመስከር በመዘሞት እንቀበለዋለን። እንዴት ጾምን በኃጢአት እንቀበለዋለን? ይህ ደግሞ ፍጹም ስተት ነው ወገኖቼ። እኛ እያደረግን ያለ ነው። ጾሙ ዳር 15 የሚገባ ከሆነ ዳር 14 ቀን እነዚህ ነገሮች ስለሆነ ማለት ነው። ይህ ደግሞ ስተት ነው። ቤተ ክርስቲያናችን ታዲያ የቅበላን ስራት ለምን ሰራች? ቅበላ ማለት በራሱ ምን ማለት ነው የሚለውን ልናውቅ ያስፈልጋል። እንመለከታለን። ቅበላ ማለት በእንግድነት ለሚመጣው እንግዳ ለእንግዳው የሚመጥነውን ያህል ክብር ለመስጠት አዘጋጅቶና ተዘጋጅቶ መቀበል ነው። ታዲያ ቅበላው መንፈሳዊ ከሆነ ደግሞ በመንፈሳዊ ሕይወት ጸድቶ መዘጋጀት ነው። መጪው ጾም ከሆነ ለዚህ እንግዳ ንስሐ መግባት፣ መጾም፣ መጸለይ፣ መስገድ በጾም ወቅት ለሚፈጸሙ ስርዓቶች ሁሉ ራስን አዘጋጅቶ መቀበል ነው። የቅበላ ትክክለኛው ስርዓት ይህ ነው ወገኖቼ ኅዳር 15 ቀን ጾሙ የሚጀምር ከሆነ እስከ ኅዳር 14 ቀን ድረስ አስቀድመን እንዘጋጃለን። ለምኑ ካልን ለጾሙ፣ በጾሙ ውስጥ ለሚፈጸሙ ስርዓቶች ሁሉ ማለት ነው። የምንጾመው የምንጸልየው እግዚአብሔር አምላክ ምህረትን እንዲሰጠን እስከሆነ ድረስ ወደ እግዚአብሔር ለመጮ እስከሆነ ድረስ እግዚአብሔር ፊት ቆመን እግዚአብሔር አምላክ ጾም ጸሎታችንን እንዲቀበለን ደግሞ አስቀድመን ልንዘጋጅ ንጹህ ልንሆን ያስፈልጋል። ንጹህ የምንሆንበት ደግሞ በምንድን ነው ስንል በንስሐ ውሃ ስንታጠብ ነው። በንስሐ ውሃ ታጥበን አዎ፣ ጾመን ጸልየን ሰግደን በጾም ውስጥ ለምንፈጽማቸው ስርዓቶች ራሳችንን አስቀድመን ልናዘጋጅ ያስፈልጋል ማለት ነው። አባቶቻችን ጾምን ራሷን ጾመው ቅበላ ያደርጉባት ነበረ። ታላቁን የአዋጅ ጾም ለመቀበል አስቀድመው እግዚአብሔር አምላክን በጾም ወቅት ምህረትን፣ ይቅርታን እንዲሰጣቸው ጾሙን ለመቀበል ጾምን ራሷኑ ጾመው ቅበላ ያደርጉባት ነበረ። ምክንያቱም በጉጉት የሚጠብቋት የሚጠቀሙባት፣ በዓመት የሚናፍቋት የጾም እንግዳን ሊቀበሉ ነውና ማለት ነው። እንግዳ ሲመጣ እንደ እንግዳው ክብር መዘጋጀት ይገባልና እነርሱ አስቀድመው ይዘጋጃሉ ማለት ነው። ታዲያ እኛ ልጆቻቸው ዛሬ እንደ እነርሱ ማድረግ ቢያቀተን እንኳን እነርሱ የሰሩትን ስራ ሰርተን ልንመስላቸው ይገባል እንጂ መጠጥ ቤቱን፣ ጭፈራ ቤቱን፣ የዝሙት መንደሩን ልናጨናንቅ አይገባም። ወገኖቼ መጽሐፍ ቅዱስ ከእንዲህ ያለ ግብርም መንደርም ራቁ ተለይሆነ የሚለን ቅበላ ምግብን በመበቀል አልነበረም አይደለምም። ልክ እንደ አባቶቻችን በጾም እንጂ ማለት ነው እስከ ህዳር 14 ቀን ድረስ ቅበላችን መሆን ያለበት ክርስቲያኖች ቅበላቸው በየደብሩና በየገዳሙ ሱባኤ በማሰብ ንስሐ በመግባት የበደልነውን በመካስ የቀማነውን በመመለስ በፊት ከሚበላውና ከሚጠጣው ቀንሶ በመጠን ብቻ ሳይሆን በአይነትም ቀንሶ ለመጪው ጾም ይዘጋጃል ማለት ነው ትክክለኛው የቅበላ ስርዓት ይህ ነውና ይህንን እንድናድርግ እርሱ አምላካችን መድኃኒታችን ኢየሱስ ክርስቶስ ሁላችንንም ይርዳል ወደ ዛሬው ትምህርታችን ስንገባ ታዲያ ጾመ ነቢያት ምንድን ነው የሚለው ልናውቅ ያስፈልጋል። እንግዲህ ጾመ ነቢያት ከቤተ ክርስቲያናችን የአዋጅ አጽዋማት መካከል አንዱ ነው። ቅዱስ ቤተ ክርስቲያናችን ሰባት የአዋጅ አጽዋማትን አውጃልናለች። እነዚህ ሰባት የአዋጅ አጽዋማት ማንኛውም ክርስቲያን ሊጾም ይገባል ብላ የደነገገችልን ናቸው። ስለዚህ ክርስቲያን ሆነ የትኛውም ሰው እነዚህን ሰባት የአዋጅ አጽዋማት መጾም ግዴታው ነው ማለት ነው። የውዴታ ግዴታው ነው። የፍቃድ አጽማትን በፍቃዱ ሊጾም ይችል ይሆናል። የአዋጅ አጽማትን ግን በውዴታ ግዴታ አለበትና ሊጾም ይገባል ማለት ነው። እነዚህን ሰባት የአዋጅ አጽማት አንዳንድ ሰዎች አይኔኮ ጾመነነ ወይን ነው ምጾሙ አሃይኔኮ ፍልሰታን ኔኮ ሌሎችን አልጾም የሚሉ ሰዎች አሉ። ይህ ግን ፍጹም ስተት ነው። ሌላው ስለማን ለሁላችን ክርስቲያኖች መስሎች። ስለዚህ ሁላችንም ሰባቱን የአዋጅ አጽማት መጾም ግዴታችን ነው። ዘመናችን ቅድም እንዳልነው አይደለም። የአዋጅ አጾማት ታውጀው ቀርቶ የአዋጅ አጾማት ባይታወጁም እንኳን ከአመት እስከ ዓመት ወደ ፈጣሪ ምናለግስበት ምንጾምበት፣ አዎ ወደ ፈጣሪ ምንጸልይበት ወቅት ነው። ስለዚህ እግዚአብሔር አምላክ ምህረቱን እንዲሰጠን ይቅርታውን እንዲያድለን ለጥያቄዎቻችን ሁሉ መልስ እንዲሰጠን ከልባችን ሆነን ደስ እያለን እነዚህን አጾማት ልንጾም ያስፈልጋል። ልብ በሉ ወገኖቼ ታዲያ ይህ ጾመ ነቢያት ነቢያት የጌታችንን የመድኃኒታችንን የኢየሱስ ክርስቶስን መውረድ መወለድ በትንቢት መነጽር እየተመለከቱ የጾሙት ታላቅ ጾም ነው። እግዚአብሔር አምላክ ሆይ ውረድ፣ ተወለድ፣ አድነን፣ ከጨለማ ወደ ብርሃን አውጣን፣ ከዲያብሎስ ግዞት ነፃ አውጣን፣ ከሲኦል ወደ ገነት አግባን እያሉ የጌታን መወለድ በራእይ እየተመለከቱ የጾሙት ታላቅ ጾም ነው። ይህ ጾመ ነቢያት ማለት ነው። ዛሬ የሚኛ ታዲያ የአባቶቻችንን ፈለግ ተከትለን በጾምና በጸሎት ወቅቱን በማሳለፍ ጌታችን መድኃኒታችን ኢየሱስ ክርስቶስ ራሱን ዝቅ አድርጎ ወደ ዓለም መምጣቱንና የዓለም ቤዛ መሆኑን የምናስብበት ጾም ነው። ይህ ጾመ ነቢያት ማለት ነው። ታዲያ ይህ ጾመ ነቢያት ወይም ገና ጾም የተለያዩ ስያሜዎች አሉት። ጾመ ነቢያት ይባላል። ጾመ ማርያም ይባላል። ጾመ አዳም ይባላል። ጾመ ፊልጶስ ይባላል። ጾመ ስብከት ይባላል። እነዚህን ስያሜዎች ተሰጥተውታል። እነዚህ ስያሜዎች ለምን ተሰጡት የሚለውንም ጭምር ልናውቅ ያስፈልጋል። የመጀመሪያው ጾመ አዳም ይባላል ብለናል። ለምን ጾመ አዳም ተባለ ስንል ጾመ ነቢያት ለአዳም የተነገረው ትንቢት የሚጠበቀው ሱባኤ እንደደረሰ የሚያበስር በመሆኑ ጾመ አዳም ይባላል ማለት ነው። አዳም ቢበድልም ንስሐ ገብተው በማልቀሱ ከልጅ ልጅ ተወልጅ አድነሃለሁ ብሎ የተነገረው ተስፋ መድረሱን ሚስጥረ ስጋዌ እውል ሊሆን መቃረቡን የሚያስረዳ ጾም ነውና ይህ ጾም ጾመ አዳም ተብሏል ማለት ነው። ለአዳም የተገባለት ቃል ከልጅ ልጅ ተወልጅ አድነሃለሁ፣ ከአምስት ቀን ተኩል በኋላ ወይም ደግሞ ከአምስት ሺ አምስት መቶ ዘመን በኋላ ከልጅ ልጅ ተወልጅ አድነሃለሁ ብሎ እግዚአብሔር አምላክ የገባለት ቃል ሊፈጸም መቃረቡን የሚያስረዳን በመሆኑ ይህ ጾም ጾመ አዳም ተብሎ ይጠራል ማለት ነው። ልብ በሉ። ሌላው ታዲያ ይህ ጾም ጾመ ነቢያት ይባላል ብለናል። ለምንድነው ጾመ ነቢያት የተባለው ካልን፣ ነቢያትም ታዲያ የሚስጥረ ስጋዊ ነገር ተገልጦ ስለታያቸው ክርስቶስ ለሰው ልጅ የሚከፍለውን የፍቅር ዋጋ በትንቢት ተመልክተው ጾመታልና ጾመ ነቢያት ይባላል። ይህ ጾም የራቀውን አቀርቦ የረቅቀውን አጉልቶ ስላሳያቸው እስከ ሞት ድረስ ቢደበደቡም ከመከራ ጽናት የተነሳ ዋሻ ለዋሻ ፍርክታ ለፍርክታ ቢንከራተቱም የፍየል ሌጦ ለብሰው ቢዞሩም የተስፋው ቃል ሁሉንም አስረስቷቸው ከትንቢቱ ባለቤት ጋር በመንፈስ ተዋህደው አልፈዋል። በእውነት ክብር ለአምላካችን ይሁን። ሌላው ታዲያ ይጾም ጾመ ሐዋርያት ይባላል። ለምንድን ነው ጾመ ሐዋርያት የተባለው ካልን ሐዋርያት፣ ምን ሰርተን የክርስቶስን ልደት እንቀበለው ብለው ይህንን ጾም ስለ ጾሙት ጾመ ሐዋርያት ተብሎ ይጠራል ማለት ነው። ሌላው ደግሞ ጾመ ማርያም ይባላል ብለናል። ይህ ስለምን ተባለ ስንል፣ ጾመ ነቢያት መቤታችን ቅድስት ድንግል ማርያምም ወልድ አብን ፀንቼ ምን ሰርቼ እወልደዋለሁ በማለት ይህንን ጾም ጾመዋለችና አለችና ጾመ ማርያም ይባላል። እዚህ ጋር ልናሰው ሊያስፈልጋለ ወገኖቼ ይህንን ያለችው በመደነቅ ነው። አንድም በትህትና ነው። አንድም ቀደምት አባቶቿ ነቢያት ይህንን ጾም ሲጾሙ ታይታ ነው ፆመችው። እንዴት ጸንሼ እወልደዋለሁ ማለት ጥርጥር ሳይሆን ተደሞ ነው፣ መደነቅ ነው። የነገረ ልደቱን አይመረመሪነት ይገልጻል። ወገኖቼ፣ በሌላ በኩል ደግሞ ፍጹም ትህትና ነው። እግዚአብሔር አምላክ ቅድስናዋን አይቶ በብስራተ መልአክ አማካኝነት ክርስቶስን እንደምትወልድ ቢነግራትም የትህትና እናትናትና ምን ሰርቼ የሰማይንና የምድርን ፈጣሪ እችለዋለሁ ስትል መብርሃን ድንግል ማርያም ጾመዋለችና ጾመ ማርያም ይባላል። ልብ በለው። ወገኖቼ ሌላው ይህ ጾም ጾመ ፊልጶስ ይባላል። ሐዋርያው ቅዱስ ፊልጶስ በአረማውያን ዘንድ ገብቶ ሲያስተምር በሰማዕትነት ሲሞት አስከሬኑ ከደቀ መዛሙርቱ ስለ ተሰወረ እግዚአብሔር የተሰወረውን የመምህራቸውን አስከሬን እንዲገልጽላቸው ከኅዳር 16 ቀን ጀምረው ሲጾሙ በሦስተኛው ቀን የመምህራቸው አስክሬን ቢመለስላቸውም ጾሙን ግን እስከ ልደት ድረስ ቀጥለው ጾሞታል። ስለዚህ ይህ ጾም ጾመ ነቢያት ጾመ ፊሊጶስ ተብሎ ይጠራል ማለት ነው። ጾምን ትእዛዝ ስለሆነ ብቻ ሳይሆን የፍቅርና የበረከት ምንጭ በመሆኑ ጭምር ደስ እያለን ብንጾመው የቅዱሳኑ በረከት ያድርብናል። ወገኖች ስለዚህ ይህንን ጾመ ነቢያት ወይም ደግሞ የገና ጾም ሁላችንም በተሰበረ ልቦንን አዎ፣ እግዚአብሔር አምላክ ምሕረቱን እንዲሰጠን እግዚአብሔር አምላክ በምድራችን ላይ እየተከናወነ ላለው ነገር ሁሉ መልስ እንዲሰጠን፣ ሰላምን እንዲሰጠን፣ ፍቅርን እንዲሰጠን ከልባችንን ልናልክስ ልናነባ ያስፈልጋል። ስለዚህ ጾመ ነቢያት የገና ጾም ህዳር 15 ቀን ሰኞ ይጀምራል፣ ታህሳስ 29 ቀን ይፈታል ማለት ነው። ይህንን የተማማር ነው ደግሞ ላልተማሩት ወንድሞቻችን ማስተማር መንፈሳዊ ግዴታችን ነው። ምክንያቱም እኛ የተማርነውን አስተምረን ቢሆን እኛ ያወቅነውን አሳውቀን ቢሆን ኖሮ ማንም አብቶልና ስመ ክርስቶስ እናሰታ ሰታ ማህተብ በአንገቱ ላይ ካሰረችበት ከቅድስት ቤተክርስቲያን ወጥቶ ወደ ሌሎች ሃይማኖት ተቋማት ባል ሄደ ባልገባ ነበረ። ነገር ግን እኔና እናንተ የተማርነውን ሰለማናስተምር ያወቅነውን ሰለማናሳውቅ ብዙ ቶቻችንና ወንድሞቻችን እየሳቱ ነው ያሉትና የሳቱትንም ለመመለስ ያሉትንም ለማጽናት አሁን ላይ የተማርነውን ወደፊት የምንማረውን የቤተክርስቲያናችንን አስተምሮ ለእና አስተምር ያስፈልጋል ማለት ነው። ይህን እንድናደርግ ደግሞ እርሱ አምላካችን መድኃኒታችን ኢየሱስ ክርስቶስ ሁላችንንም ይርዳን። ምናልባት ደግሞ ዛሬ ገና ወደዚህ መንፈሳዊ ቻናል የመጣችሁ ሰዎች ካላችሁ ከዚህ በፊት የተማማር ነው ከዚህ በኋላ የምንማማረውም መንፈሳዊ አስተምሮች ወደ እናንተ እንዲደርሱ ከፈልጋችሁ ሰብስክራ አርጋችሁ የደውል ምልክቱን መጫን ይኖርባችኋል። ምክንያቱም ይህ ቴክኖሎጂ ያመጣው ስርዓት ነው፣ እኔ ያልኩት አይደለም። ይህንን ካደረጋችሁ ለት ዕለት ከዚህ የሚለቀቁ አስተምሮች ወደ እናንተ ይደርሳሉ። ይህንን ካላደረጋችሁ ደግሞ ዛሬ እንደ አጋጣሚ እናስተምሩ እናስተምሮ ሰምታችሁ ሊሆን ይችላል፣ በቀጣይ ከዚህ የሚለቀቁ አስተምሮች ወደ እናንተ አይደርሱም ማለት ነው። ስለዚህ ወደ እናንተ እንዲደርሱ ከፈልጋችሁ ሰብስክራ አርጋችሁ የደውል ምልክቱን መጫን ይኖርባቸዋል ማለት ነው። እንግዲህ መርሃ ግብራችንን ከመጨረሳችን አስቀድሞ አንድ መልእክት ወደ እናንተ አስተላልፋለሁ። ይህ መልእክት ምንድነው ካላችሁኝ በዚህ መንፈሳዊ ቻናል ላይ እንደሚታወቀው በአመት ሶስት ታላላቅ የበረከት ስራዎች ይሰራሉ። እነዚህ ሶስት ታላላቅ የበረከት ስራዎች በማቴዎስ ወንጌል ምዕራፍ 25 ላይ እንደተጠቀሰልን ጌታችን መድኃኒታችን ኢየሱስ ክርስቶስ ለፍርድ በሚመጣበት ጊዜ የሚጠይቀንን ጥያቄዎች ለመመለስ የተዘጋጁ ናቸው። እነዚህስ ምንድን ናቸው ካልን ታዲያ አዲስ ዓመትን ምክንያት ማድረግ የታሰሩት ወንድሞቻችንን እንጠይቃለን። በዚህም ደግሞ ጌታችን በፍርድ ጊዜ ታስር ያልጠ አይጠይቃችኝም የሚለውን ጥያቄ ሲጠይቀን እርሱን ለመመለስ ይህንን የበረከት ስራ እንሰራለን ማለት ነው። እንዲሁም ደግሞ የገና በዓልን ምክንያት አድርገን የታመሙ እህት ወንድሞቻችንን መድኃኒት መግዣ እንኳን አተው የሚሰቃዩ እህት ወንድሞቻችንን ሄደን እንጎበኛለን። በዚህም ደግሞ ታምሜ አልጠይቃችኝም የሚለውን ጥያቄ እንመልሳለን። እንዲሁም ደግሞ የትንሣኤ በዓልን ምክንያት ማድረግ የተራቡት ወንድሞቻችንን፣ የተጠምሁት ወንድሞቻችንን አንድ ቦታ ሰብስበን እናበላለን፣ እናጠጣለን፣ ነዳያንን ሰብስበን ማለት ነው። በዚሁም ደግሞ ተርቤ አላበላችኝም፣ ተጠምቼ አላጠጣችኝም የሚለውን ጥያቄ እንመልሳለን ማለት ነው። ስለዚህ እዚህ መንፈሳዊ ቻናል ላይ በዓመት ሶስት እነዚህ ታላላቅ የበረከት ስራዎች ይሰራሉ። በዚህም መሰረት ታዲያ አሁን ከፊታችን የሚመጣውን የገናን በዓል ወይም ደግሞ የጌታችንን የልደት በዓል ምክንያት ማድረግ የታመሙ እህት ወንድሞቻችንን እንጎበኛለንና መድኃኒት መግዣ እንኳን አጥተው በየሆስፒታሉ የሚሰቃዩ በተለይ ደግሞ በካንሰር መም የሚሰቃዩ እህት ወንድሞቻችንን ሆስፒታል ድረስ ሄደን እንጠይቃለን፣ እንጎበኛለንና እዚህ የበረከት ስራ ላይ ሁላችሁም አነሰ በዛ ሳትሉ ልትሳተፉ ያስፈልጋል። ማለት ነው ልክ እንደተለመደው አሁን የመቶ ብር ቻሌንጅ ጀምረናል ከመቶ ብር ጀምሮ ሁላችሁም የአቅማችሁን እያደረጋችሁ እዚህ የበረከት ስራ ላይ መሳተፍ ትችላላችሁ ማለት ነው እንዴ ነው የምንሳተፈው በምን አካውንት ነው የምንሳተፈው ከዚህ በፊት የተሰራችሁት የበረከት ስራ የት አለ ብላችሁ የምትጠይቁ ሰዎች ካላችሁ የዚህ ቪዲዮ የኮመንት የመጀመሪያ ቦታ ላይ ሊንክ አስቀምጠላችኋለሁ ያንን ሊንክ ስትጫኑ በጽሁፍ ሙሉ ዝርዝር መረጃው ይመጣላችኋል እርሱን አንብባችሁ ስልክ ቁጥርም እዚያ ላይ ታገኛላችሁ አካውንትም ታገኛላችሁ እዚህ የበረከት ስራ ላይ መሳተፍ ትችላላችሁ ማለት ነው እግዚአብሔር አምላካችን ሁላችንንም የበረከቱ ተካፋዮች ያድርገን። እግዚአብሔር አምላካችን እስካሁን አሳት ጠብቆ ያስተማረን የመከርን የገሰጸን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሆንልን። የሰማነውን በዝነ ልቦናችን ያሳድርብን። ሰሚዎች ብቻ ሳንሆን በሰማነው ቃል 30 60 መቶ የአማረ ፍሬ አፍርተን ዛሬ ስሙ ቀዳሾች ነገ ደግሞ የመንግስት ወራሾች ያደርገን ዘንድ የእርሱ መልካምና በጎ ፍቃዱ ይሆንልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክብር ይቆየን።